የተገኘው አንጻራዊ ሰላም ዘላቂ እንዲሆን ታጥቀው የሚንቀሳቀሱ አካላት ወደ ሰላም ሊመጡ ይገባል ሲሉ የኦሮሞ ብሔረሰብ አስተዳደር ነዋሪዎች ጠየቁ። የከሚሴ ከተማና ና የደዋ ጨፋ ወረዳ ነዋሪዎች የተሳተፉበት ሕዝባዊ የድጋፍ ሰልፍ በከሚሴ ከተማ ተካሂዷል። ይባም ኢብራሂም የከሚሴ ከተማና ና የደዋ ጨፋ ወረዳ ነዋሪዎች የተሳተፉበት የድጋፍ ሰልፍ በከሚሴ ከተማ ተካሂዷል። በድጋፍ ሰልፉ «ሰላምን እንሻለን፣ የክልላችን መንግስት የሚያቀርበውን የሰላም ጥሪ እንደግፋለን፣ ጽንፈኝነትን እናወግዛለን ከመንግስት ጎን እንቆማለን፣ መንግስት ህግን በማስከበር የዜጎችን ሰላም ሊያስጠብቅ ይገባልና ሌሎች መልእክቶች በሰልፉ ላይ ተላልፈዋል። በሰልፉ የተሳተፉ ነዋሪዎች መንግስት ላለፈው አንድ ዓመት ያካሄደው የሰላም ግንባታ ስራ በከሚሴ ከተማና አካባቢዋ ሰላም እንዲሰፍን ያደረገ መሆኑን ጠቅሰው የተገኘውን ሰላም ዘላቂ ለማድረግ ከመንግስት ጎን እንሰራለን ብለዋል። የተጣላነው ታርቀን ወደ ውጭ ወጣ ነው መጥተን ሰላማችንን አረጋግጠን ሀገራችንን ከድህነትና ከተለያየ አካባቢዎች ከሚመለከቱ ጣት ከሚቀስሩብን በሃይማኖቱ፣ በብሔሩ፣ በድህነታችን የውጩ ኃይል ጭምር እየተጋፋን ያለንበት ወቅት ስለሆነ ስለዚህ ይችን ሀገር ሁላችንም አንድ ሆነን እንድናሻግራት እኔም የአባትነት ድርሻ ያለ መወጣት ያው በሰላም እንፍታ ነው። ጸረ ሰላሞች ወደዚህ እንዲመጡ ነው የሚያስተላልፈው። እዚህ ብቻ አይደለም፣ እንደ አማራ ክልልም ሁሉም ያሉትንም በኦሮሞ ብሔረሰብ ዞን አጠቃላይ ያለውንም ወደ ሰላም መጥቶ ወደ ልማት እንዲዘምት እኔ እፈልጋለሁኝ። በጣም ወደ ልማት እንዲሄዱበት እንዲመጡብንና በጋራ የሰላም ዘመቻ እንድናደርግ አደራ ይላችኋለሁ። ለሃይማኖት አባትና ለአባ ገዳ እጃቸውን ሰጥቶ በሰላም እንዲኖሩ እፈልጋለሁ። የከሚሴ ከተማ አስተዳደር ከንቲባ ሸሪፍ ቃሲምና የደዋ ጨፋ ወረዳ ዋና አስተዳዳሪ መሀመድ ጌታቸው በባለፉት አንድ አመት ሰላምን ለማረጋገጥ በተሰራው ሕዝብን ያሳተፈ ስራ ሰላም በማስፈን የሕዝብን የልማት ጥያቄዎች ለመመለስ እየተሰራ መሆኑን አስረድተዋል። በከተማችን ከዛሬ አመት አካባቢ በጣም ከፍተኛ የሕዝብ ፍርሃት፣ ስጋት የነበረበት የፀጥታ ችግር ነው የነበረው። አሁን ስናየው በተነጻጻሪ በጣም ሰላም የሰፈነባት ከተማን መፍጠር ይችለናል። በዚህ ደግሞ ማሳያው በርካታ መኪኖች ከተማችንን መርጠው ወደው እያደሩባት ነው የሚገኘው። ማህበረሰቡም በነጻነት 24 ሰዓት እየተንቀሳቀሰ የንግድ ስራውን እያከናወነ ነው የሚገኘው። በተደረገውም አጠቃላይ እንቅስቃሴ እውነት ለመናገር በርካታ የጸረ ሰላም ኃይል የነበረ የሸኔ አባላት የነበሩ፣ የጽንፈኛው ፋኖ አባላት የነበሩ ሰዎች ወደ ወረዳችን በሰላማዊ መንገድ እጅ ሰጥተዋል። እውነት ለመናገር በጣም በርካታ ናቸው። ከመቶ በላይ የሚሆን ሰው እጅ ሰጥቷል። ይህም ታድሶ ወስዶ ሌላው በየአካባቢው እንትን ያለው ሲቀር ማለት ነው ማለት በየአካባቢው በሀገር ሽማግሌ በሃይማኖት አባቶች የቀረው ሲቀር በመደበኛነት መጥቶ ኦሪንቴሽን ወስዶ ተመልሶ ወደ ማህበረሰቡ የተቀላቀለበት ሁኔታ ነው የነበረው። እሱ ብቻ አይደለም ተከታታይነት ያለው ኦፕሬሽን ስራ ሰርተዋል። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ በበኩላቸው በተደረገው የሰላም ጥሪ ከ750 በላይ ታጥቀው ሲንቀሳቀሱ የነበሩ አካላት ወደ ሰላም መምጣታቸውን ገልጸው ለሰላም የተዘረገው በር አሁንም አለመዘጋቱን ዋና አስተዳዳሪው ጠቅሰው አሁንም ታጥቀው አዋሳኝ አካባቢዎች የሚንቀሳቀሱ አካላት በመንግስትና በህዝብ የቀረበውን የሰላም ጥሪ ተቀብለው ወደ ቀያቸው እንዲመለሱ ጥሪ አቅርበዋል። በጽንፈኛ ቡድን እኩይ ተግባራት ላይ በመሳተፍ ቆይታችሁ ከታሪክ ስህተት ለመውጣትና ለመማር የወሰናችሁ ወጣቶች አሁንም ለሰላም የተዘረጋ እጅ ስላልታጠፈ ለመንግስትና ለህዝብ እጃችሁ እንድትሰጡ የዘወትር ጥሪዬ ላቀርብላችሁ ወዳለሁ። ከዚህ ያለፈውን ህዝባችን ሰላም ጥያቄ ውስጥ ለማስገባት የሚንቀሳቀስ የጥፋት ኃይል ላይ መንግስትና ህዝብ አንድነታችንን በጀመርነው ሁኔታ አጠናክረን የማያዳግም እርምጃ እንደምንወስድ ማሳወቅ እፈልጋለሁ።